በአማራ ክልል በሁሉም አካባቢዎች የተደረጉ ህዝባዊ ሰልፎች ህዝቡ ሰላምና ልማት ፈላጊ መሆኑንና የህግ የበላይነት እንዲረጋገጥ ያለውን ጽኖ ፍላጎት በተግባር ያሳየ ነው ሲሉ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽፈት ቤት ኃላፊ አቶ ይርጋ ሲሳይ ተናገሩ። ኃላፊው የክልሉ ህዝብ ያሳየው ድጋፍና ህዝባዊ ሰልፉ በሰላም እንዲጠናቀቅ ለሰሩ አካላት ሁሉ ምስጋና አቅርበዋል። ስላለማስፋው በአማራ ክልል ሁሉም አካባቢዎች መንግስት ሰላምን ለማረጋገጥ እየወሰደ ያለውን እርምጃ የሚደግፉ ህዝባዊ ሰልፎች ተካሂደዋል። በሰልፉ ህዝቡ ለህግ የበላይነት መረጋገጥ ለሰላምና ልማት ያለውን ጽኑ ፍላጎት በአደባባይ አሰምቷል። በክልሉ የተካሄደውን ሰልፍ ተከትሎ መግለጫ የሰጡት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ህዝባዊ ሰልፉ የክልሉ ህዝብ ለህግ የበላይነት ሰላምና ፍትህ መረጋገጥ ያለውን ፍላጎት በተግባር የገለጸበት ነው ብለዋል አላማ አንዱ የመንግስትን የህግ ማስከበር ተልእኮ ተጠናክሮ እንዲቀጥል አጋዥነቱን በአደባባይ ነው ያረጋገጠው። ሁለተኛው የውስጥና የውጭ ጽንፈኛ ሀይሎች የሚሰብኩትን የጦርነት ነጋሪት በመቃወም ነው። እኛ ምንፈልገው ሰላም ነው። እኛ ምንፈልገው የተረጋጋ ክልል ነው። ነገር ግን የማይመለከተው አካል በኃይል በውጭም በውስጥም የዚህን ክልል አለመረጋጋት የሚሹ ስላሉ እነዚህን ረፉ ከዚህ በኋላ ይበቃል የሚል አቋም ያንጸባረቀበት ነው። የክልሉ መንግስት ለሰላም ያለውን ጽኑ ፍላጎት ያነሱት አቶ ይርጋ ህዝቡ ያደረገው የድጋፍ ሰልፍም የክልሉን መንግስት አቋም የሚደግፍና በክልሉ ታጥቀ የሚንቀሳቀሱ ኃይሎች ወደ ሰላም እንዲመለሱ ጥሪ ያቀረበበት ነው ብሏል። በድጋፍ ሰልፉ የክልሉ መንግስት አቋም ያሳየ ነው። ህዝቡ በብዙ ተጽዕኖ ውስጥም ሆኖ ራሱን አደራጅቶ ከመንግስት ጎን መሆኑን በሙሉ ቁርጠኝነት ያሳየ የድጋፍ ሰልፍ ነው። ሁሉም የሚመለከተው አካል የወጡበት የተሳተፉበት የድጋፍ ሰልፍ ነው። የንግዱ ማህበረሰብ፣ ወጣቱ፣ ሴቱ፣ የሀይማኖት አባት፣ የሀገር ሽማግሌ፣ የመንግስት ሰራተኛ እና ሌሎችም የሚመለከታቸው አካላት ሰላምን የሚፈልጉ ልማትን የሚፈልጉ ሁሉንም ያቀፈ ሁሉም የተሳተፈበት የድጋፍ ሰልፍ እንደሆነ አይተናል ማለት ነው። ስለዚህ ከጽንፈኛው ጫና ነጻ መውጣት አለብን የሚል አቋም ያንጸባረቀ የድጋፍ ሰልፍ ነው። አቶ ይርጋ ፣ ህዝቡ ለህግና ህጋዊ መንግስት ያለውን ድጋፍ ያሳየበትና በግጭትና በጦርነት ስርዓትን ለመቀየር የሚደረግ ሙከራ በግልጽ ያወገዘበት ህዝባዊ ድጋፍ ሰልፍ መሆኑንም አነስተዋል። ህዝቡ ለህግና ለህጋዊ መንግስት ድጋፉና ታማኝነቱን በተግባር ያረጋገጠበት ነው። በተግባር ያለው መንግስት ህጋዊ ነው፣ በምርጫ የተመረጠ ነው። ይህንም መንግስት ለዚህ መንግስት ታማኝ ነን ድጋፍ እናደርጋለን የሚል አቋም ነው ያለው ይህ ማለት በህገ ወጥ መልኩ በግጭት እና በጦርነት ስርዓት ለመቀየር መንግስት ለመቀየር የሚመጣ ሀይል ካለ እኛም ራሳችን ከመንግስት ጎን ሆነን መንግስትንም ራሳችንም ክልሉንም እንጠብቃለን አይነት መልእክት ነው ያለው ይህ ማለት ምን ማለት ነው የህገወጦችንና የጽንፈኛውን ድርጊት አለመቀበልን በግልጽ ያሳየ ነው። ህዝባዊ ሰልፉም በተዛቡ መረጃዎች ለማደናቀፍ ሙከራዎች እንደነበሩ ያነሱት አቶ ይርጋ፣ ህዝቡ እነዚህ ሁነቶች ሳይበግሩት ለሰላም ያለውን ጽኑ ፍላጎት በተግባር በማረጋገጡ ለህዝቡ ያላቸውን አክብሮትና ምስጋና አቅርበዋል። ህዝቡ በሰለጠነ መንገድ ሐሳቡን ፍላጎቱን፣ እና ስሜቱን በሰላማዊ መንገድ ለሚመለከተው ሁሉ ማድረሱ እጅግ በጣም እናመሰግናለን ማለት ነው። ለዓለም ማህበረሰብ መልእክት አስተላልፏል። ለመንግስት መልእክት አስተላልፏል። ለፌዴራል መንግስት፣ ለክልሉ መንግስት መልእክት አስተላልፏል። አማራ ክልል ውስጥ ለሚንቀሳቀሰው ጽንፈኛ አካል መልእክት አስተላልፏል። ያ ብቻ አይደለም። ከክልሉ ውጭ ላሉ ጽንፈኛ አካላት በተለይ ጦርነት እና ግጭት ለሚሰብኩ፣ ለሚወዱ፣ በተናጥንም በቡድንም ለሚንቀሳቀሱ ሰዎች ረፉ ቁሙ የሚል መልእክት አስተላልፏል ማለት ነው። ስለዚህ ለዚህ ህዝብ ትልቅ ምስጋና ማቅረብ እንፈልጋለን። ይሄ ድጋፍ ተጀምሮ እስከሚጠናቀቅ ድረስ መንግስታዊ ኃላፊነት ያላቸው አካላት እጅግ በጣም እናመሰግናለን። በተለይ የጸጥታ መዋቅሩ